አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 3 በዚች ቀን ከቆረንቶስ ሀገር ቅዱስ አባት ኪርያቆስ አረፈ። የዚህም አባት ወላጆቹ ሃይማኖታቸው የቀና የከበሩ ናቸው። የቤተ ክርስቲያንን ትምህርትና የቀናች ሃይማኖትን አስተማሩት። ከዚያም በኋላ ከቆሮንቶስ ሀገር ኤጲስቆጶስ ወደሆነ ወደ አባ ጴጥሮስ አቀረቡት። እርሱም በላዩ ጸልዮ አናጉስቲን ስነት ሾመው። ለአባ ጴጥሮስም የወንድሙ ልጅ ነው። ከዚህ በኋላ ዘወትር መጻሕፍትን የሚያነብ የቃላቸውንም ትርጓሜ የሚመረምር የቤተ ክርስቲያንንም ሥርዓቷንና ሕጓን የሚያጸና ሆነ። በትምህርቱና በእውቀቱም ከብዙዎቹ ከፍ ከፍ አለ። ኤጲስቆጶሱም መጻሕፍትን ማንበብን እንዳያቋርጥ ያዘው ነበረ። እርሱም ለሕዝቡ በቤተ ክርስቲያን ውስጥ ለኤጲስቆጶሱም በቤቱ ያነብለት ነበረ። መጻሕፍትንም የሚያነብለት ጊዜ ኤጲስቆጶሱ በእርሱ ደስ ይለው ነበርና፣ ዕድሜውም 18 ዓመት በሆነ ጊዜ ሚስትን ያጩለት ዘንድ ወላጆቹ ጠየቁት። እርሱ ግን ይህን አልወደደም። ግን ከገዳማት ወደ አንዱ ይሄድ ዘንድ እንዲያሰናብቱት ወላጆቹን ለመናቸው። ከዚያ በኋላ ዘውትሮ ወደ ገዳማት የሚሄድና ወደ ወላጆቹም የሚመለስ ሆነ። መመላለሱም ከበዛ ዘንድ የከበረች የመንኩስና ልብስ ሊለብስ ወዶ ወደ ኢየሩሳሌም ወደ ኢየሩሳሌሙ ኤጲስቆጶስ ከአባ ቀረሎስ ሀገር ጋራ ተገናኝቶ ስለ መንኩስና ሐሳቡን ሁሉ ነገረው። እርሱም በጎ ስራህን ወድሃል አለው። ታላቅ አባትም እንደሚሆንና በእርሱም የብዙዎች ነፍሳት ብሩሃን እንደሚሆኑ ትንቢት ተነገረለት። ከዚሁ በኋላ የመነኮሳት አባት ወደ ወደ በፍልስጤም ወደሚኖር ወደ ክቡር አባ ሮማኖስ ላከው። እርሱም በደስታ ተቀብሎ የምንኩስናን ልብስ አለበሰው። የምንኩስናንም ስርዓት ያስተምረው ዘንድ የሰይጣንንም ተንኮል ያስረዳው ዘንድ በዚያው ገዳም ለሚኖር አንድ አረጋዊ ሰጠው። ከዚህ በኋላ በጾም፣ በጸሎት፣ በስግደት፣ በመትጋት፣ በታላቅ ድቃም፣ በቀንና በሌሊት በገርል ተጸምዶ በትግስት፣ በትህትና፣ በቅንነት ኖረ። እግዚአብሔርም የመፈወስን ሀብት ሰጥቶት ወደ እርሱ የሚመጡትን በሽተኞችን ሁሉ የሚፈውሳቸው ሆነ። የትሩፋቱንና የቅድስናውም ዜና በሁሉ ቦታ ተሰማ። የኢየሩሳሌሙ ኤጲስቆጶስ አባ ቂረሎስም የክብረ ባለቤት የሆነ መንፈስ ቅዱስን ስላቀለለ መቅዶኔዎስ መቶ ሀምሳው ኤጲስቆጶስ አንድነት ወደሚሰበሰቡት ወደ ቁስጥንጥንያ በመሄድ ጊዜ ይህንን አባት ኪሪያቆስን አባ ቄርሎስ ከርሱ ጋር ወሰደው። በላያቸውም ባደረ መንፈስ ቅዱስ ስም ተከራክረው ከሃዲ መቅዶኒዮስን ረቱት። ከምዕመናንም ለይተው አሳደዱት። ከዚህ በኋላ በመልካም ሽምግልና እግዚአብሔርን አገልግሎ በሰላም አረፈ። ከእረፍቱም በኋላ እግዚአብሔር ድንቆች የሆኑ ብዙ ተአምራትን ከስጋው ገለጠ። ከእርሳቸውም አንዱ ከኢየሩሳሌሙ ገዳማት በአንዱ ስጋው ይኖራል። ካረፈበት ጊዜ ጀምሮ እስከ ዛሬ ስጋው አልተለወጠም። ወደ ኢየሩሳሌም የሚሄዱ ሁሉ ያዩታል። እነርሱም በቅርብ ጊዜ እንዳረፈ ያስባሉ። እርሱ ግን ያረፈው ለአኖሪዎስና ለአርቃዲዎስ አባታቸው በሆነ በታላቁ ንጉሥ ቴዎዶስዮስ ዘመን ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የመነኮስ መድኃኒነ እግዚ መታሰቢያቸው ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን አባ አትናቴዎስና እህቱ ኢራኢ አረፉ። እሊህም ቅዱሳን ከሃዲ ንጉሥ መክስሚያኖስ ጽኑ የሆነ ሥቃይን አሰቃያቸው። በማሰቃየትም በደከመ ጊዜ ራቁታቸውን ከጉድጓድ ጨምራቸው፣ በላያቸውም የጉድጓዱን አፍ ዘጋ። በውስጧም ነፍሳቸውን አሳለፉ፣ የሰማይትነት አክሊልንም ተቀበሉ። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ለኢትዮጵያ ነገስታት ለዘራ ያይቆብ፣ ለበዕደ ማርያም፣ ለእስክንድር የሰራዊት አለቃ የሆነ ቅዱስ አምደ ሚካኤል አረፉ። የዚህም ቅዱስ አባቱ ስም ገላውዲዎስ የእናቱም ስም ኤልሳቤጥ ነው። እነርሱም በዚህ ዓለም ገንዘብ ይልቁንም በሃይማኖትና በበጎ ስራ የበለጸጉ ናቸው። ይህንንም ቅዱስ በቅዱሳን አርባአቱ እንስሳ በዓል ወለዱት። ስሙንም አምደ ሚካኤል ብለው ሰየሙት። ከተወለደ በኋላ አንድ ዓመት ሲሆነው ከቅዱስ ሚካኤል ቤተ ክርስቲያን ከመንበሩ ከእርስ ሐመር ውስጥ ማንም ያየው ሳይኖር እየዳኸ ገብቶ ሶስት ቀን ሰነበተ። ወላጆቹም እርሱ እንደሞተ ተጠራጥረው ያለቀሱለት ነበረ። ከዚያ በኋላ በሦስተኛው ቀን ቄሱ ሊያጥን ገባ። እጣንንም ሲፈልግ በከርሳህመር ውስጥ ሕፃኑን በሕይወት አገኘው። ከበታቹም ምንም ምን ጉድፈት አልነበረም። ቄሱም ለወላጆቹ ነገራቸው። እነርሱም እጅግ ደስ እያላቸው መጥተው ከዚያ ወሰዱት። ከዚያም ጊዜ ጀምሮ በጥበብና በእውቀት አደገ። ነገስታት ገዥ እስካደረጉት ድረስ በቤት ውስጥ በሚሰራው ላይ ሁሉ አሰለጠኑት። እርሱም ለድሆች በፍርዱና በምጽዋቱ አባት ሆናቸው። በገንዘቡም አብያተ ክርስቲያናትን ሁሉ አደሰ። በዘመኑም ሰላም ሆነ። በጾምና በጸሎት በምጽዋትም፣ በቅዱሳንም የጸሎት እርዳታ ወዲያም ወዲህም አገሮችን የሚያጠፉ ጠላቶችንና አመፀኞችን ጠፉ። ጠላቶችም ሁሉ ለነገስታቱ ተገዙና ግብርን ገበሩ። የዚህም ቅዱሳም እንደ ሚካኤል ልቡ በእግዚአብሔር ፍቅር የታሰረ ነው በተጸለየበት ውሃ ሳይጠመቅና ሳይጠጣ አይመገብም ነበረ። ገንዘቡንም ሁሉ በምጽዋት ጨረሰ። እግዚአብሔርም በጎ ስራውን ባየ ጊዜ እንዲፈተን ፈቀደለት። አመፀኞች ሰዎችም በእርሱ ላይ ተነሱ። እንዲገድሉትም በንጉሥ ዘንድ በሐሰት ነገር ወነጀሉት። ንጉሱ ግን እጅግ ስለሚወደው እራራለት። በነገራቸውም በዘበዘቡትና ባስጨነቁትም ጊዜ ከጭንቀት የተነሳ ወደ ሩቅ አገር አስሮ አጋዘው። የመላእክት አለቃ ቅዱስ ሚካኤልም የሚረዳው ሆነ። ሰማያዊ ህብስት፣ የወይን ጽዋ እያመጣለት ይመግበዋል። ቅዱስ ቁርባንንም መቀበል በሚሻ ጊዜ የክብር ባለቤት የሆነ የክርስቶስን ሥጋውንና ደሙን አምጥቶ ይመግበዋል። ከዚህ በኋላ እሊያ ነገረ ሰሪዎች ይገርሉት ዘንድ ንጉሥ እንዲፈቅድላቸው ተማከሩ። በፈቀደላቸውም ጊዜ ወደ ንጉሥ የፍርድ ሸንጎ አምጥተው ገደሉት። በዚያችም ሌሊት እግዚአብሔርን የሚፈራ አንድ መነኩሴ በድኑን ሊያይ ተነስቶ ወደ ስጋውንም ሲያጥኑ ሶስት መላእክት አገኛቸው። እርሱም እንዳልዋሽ በሕያው እግዚአብሔር ስም እየማለ ይህንን ተናገረ። ዳግመኛም የብርሃን ፋና ከሰማይ ሲወርድለት ብዙ ቀን የተመለከቱም አሉ። ንጉሡም ይህንን በሰማ ጊዜ አዘነ ተጸጸተም። በጎ ስራውንም ሁሉ አሰበ። እነዚያም ሐሰተኞች ረገማቸው፣ በሞትም ቀጣቸው። ቅዱስ አምደ ሚካኤልም በአባቶቹ መቃብር አክብረው እንዲቀብሩት አዘዘ። እርሱ ግን እርሱ ቅዱስ እንደሆነ በበጎ ስራም አጠራር እንዲጠሩት እንጂ ስሙን በክፉ እንዳይጠሩ አዋጅ አሳወጀ። መታሰቢያውም አቆመለት። ልጆቹንም አከበራቸው፣ እጅግም ወደዳቸው። ከዚህ በኋላ ልብነ ድንግል በነገሰ ጊዜ ከእርሱ ጋር ያለውን የአባቱ የበእደ ማርያምን ቃል ኪዳን ሰምቶ ከዚያ ፍልሰው ወደ አትሮኑሰ ማርያም እንዲወስዱትና በዚያ በነገስታት መቃብር እንዲቀብሩ ታዘዘ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ሁሉ ይማረን፣ በረከታቸውን ከኛ ጋር ትኑር ለዘላለሙ አሜን። ኅዳር ሶስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ አቡነ መድኃኒነ እግዚ ጻድቅ ዘደብረ በንኮል፣ ቅዱስ አምደ ሚካኤል ጻድቅ፣ የሰራዊት አለቃ ቅዱስ ኪርያቆስ ሊቅ፣ ቅዱስ ንአኩቶ ለአብ ንጉሥ ንጉስ ልደቱ፣ ቅዱሳን አትናቴዎስና እህቱ ኢራኢ ሰማይታት፣ አቡነ ፍሬ ካህን አፈር ከኢየሩሳሌም አምጥተው ዋልድባ ሲደርሱ መነኮሳቱ ገዳሙን በአህያ አታስረግጥ ቢሏቸው አህዮቹን ክንፍ አውጥተው እንዲበሩ ያደረጉ። ወርሃዊ በዓላት በአታ ለግዝእትነ ማርያም ድንግል ወላዲተ አምላክ፣ ቅዱሳን ኢያቄም ወሐና ቅዱሳን ሊቃነ ካህናት አበው ዘካርያስና ስምዖን፣ አባ ሊባኖስ ዘመጣ፣ አቡነ ዜና ማርቆስ፣ ቅዱስ ቄርሎስ ሊቅ አምደ ሃይማኖት። በረከት በጻድቅ ሰው ራስ ላይ ነው፣ የኃጥኣንን አፍ ግን ግፍ ይከድነዋል። የጻድቅ መታሰቢያ ለበረከት ነው፣ የኃጥኣን ስም ግን ይጠፋል። ዘአቅረብኩ ማሕሌተ አዘኪሬየ አይላፈ ምለተ ጸመርኩ ዘልፈ ለእላ ያነብብ ተዋከብ ሰንደቴ መጽሐፈ